የቲጂ ባል ሀገሯ ዩቲዩብ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቲጂ ባል ሀገሯ ዩቲዩብ ቻናል መንቀሳቀስ እየቻለ አይደለም እና እባካችሁ ይሄን ቪዲዮ የምታዩት ሰብስክራይብ አድርጉ፣ ወይ ቪዲዮን ደግሞ ላይክ በማድረግ ጀምሩት። ዛሬ ይደላችሁ የመጣሁት ነገር ምን መሰላችሁ? ማለት እኔ ያው በስደት ነው የምኖረው፣ አረብ ሀገር ነው የምኖረው። አለም ሀገር በምንኖር ሰዓት ደግሞ ይሄው አሁን ከ እንደምታየው ቪዲዮ ከምቀርጽበት ቦታ አንጻር ይሄ ሽንት ቤት ውስጥ ነው የምቀርጸው ማለት ነው። ጊዜ አለኝ፣ ልጅ ነው የምጠብቀው። ልጅ ውስጥ የሚተኛ ጊዜ አለኝ፣ ማታ ስራ ጨርሼ ቁጭ ነው የምለው ጊዜ አለኝ፣ ግን ቦታ የለኝም ታውቃላችሁ? እና ቦታ ስላችሁ ሳሎን ነው የምተኛ፣ ሳሎን ስለምተኛ ሰዎቹም ሳሎን ይቀመጣሉ እኔም ይቀመጣሉ። በጣም ስልችት እስከሚለኝ ድረስ ቁጭልና ሰዎቹ ከአጠገቤ ዞር ሲሉ ኢቭን አባታችን ሆይ የምትባል ጸሎት እንኳን ጸልዬ ለመተኛት ድክም ነው የሚለኝ ማለት ነው። እና ጊዜ ያለኝ በቦታና በኮንፊደንስ እጥረት ምክንያት ዩቲዩብ የማሳደቃት ነገር ግን በትንሿም ተፍጨርጭሬ የሚለቃትን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ አበረታት ይላችሁ ነው የምወደው። ሁለተኛው ነገር ደግሞ አንድ እንደ ጥያቄም ነው ወይም ደግሞ እንደ ማስጠንቀቀም ነው የምነግራችሁ ማለት ነው። ኪቺን ውስጥ የምትሰሩ ሁቶች እኔ እጅ ጠባሳ ነው ይሄ ይላችሁ ጠባሳ፣ ይሄ ይሄ ጠባሳ እሳት ነው ያቃጠለኝ። በዚህ ብታይ ውስጥ እሳት ነው ያቃጠለኝ ፎረን ማለት ነው። ፎረን ስትጠቀሙ ጥንቃቄ አድርጉ ማለት ነው። አንደኛ ከፎረኑ እቃ ስታወጡ ጓንት ትልቅ ጓንቶችን የዜ ኪችን ጓንቶችን ለመጠቀም ሞክሩ የጨርቅ ጓንት ለእቃ ትኩስ ነገር የሚይዙ ጓንቶች ማለት ነው ሁለተኛው ነገር እንደምንም ብላችሁም ለማዳሞቻችሁ ነግራችሁ ሞቢ የሚል ክሬም አለ እሳቱን እንደፈጃችሁ የምትቀቡት ጠባሳም ጥሎባችሁ እንዳይሄድ የሚያደርግ ክሬም ነው እና እኛ ቤት ስለሌለ ነው ሌላ ቦታ ስሰራ ነበረ ካውያም ሲያቃጥለኝ ቶሎንም ሲያቃጥለኝ ድንገት የሆነ ነገርም ሲያቃጥለኝ እሱ ከባለው የጠፋ ነበር ማለት ነው። አሁን ግን ይሄ እንደገና ሴትዮ ጠባሳ የሚያጠፋ ነገር ምንድን ነው ብዬ ስጠይቃት የቆዳ ስፔሻሊስት ያስፈልግሻል ነው ያለችኝ። ታውቃላችሁ፣ ብታምኑም ባታምኑም እዚህ ደግሞ በጣም ሸንተረር አለብኝ እንደዚህ ማለት ነው እና ይሄ ይሄ ሸንተረር የሚለቀው ቢያንስ ማለት ነው አስራ አምስት ዓመት ምናምን ሆኖታል ይሄ ሸንተረሩ ኢትዮጵያ ውስጥ ጫማ ፋብሪካ ስራ ጥሬ እቃው ተረጭቶብኝ ነው። ትኩስ ጥሬ እቃ ተረጭቶብኝ ይሄን እዚህ ላይ ብቻ አይደለም የውስጥ አካል ላይም ተረጭቶብኝ ነበረ። ያው ለጊዜው መሙን ታምሜ ተሽሎኛል። ተሽሎኝ ብዙ ጊዜ ሆኖታል። ያው ግን ጠባሳ አለ ለማለት ያክል ነው። ትኩስ ነገር ሲያጋጥመን፣ ትኩስ ነገር ሲያቃጥለን በውሃ ወይ በሌላ ነገር ሳንነካ በፊት ያንን ክሬም ከቀባ ነው ወዲያው ይጠፋል ብላችሁ ነው። ወደ ማለት ነው እና ትን በትንሹ ስለ ስራዬ እና ስለ እሳት ስለ አንዳንድ ነገሮች ካልኳችሁ ካልኳችሁ አይቀር፣ ከዛ ደግሞ ሁላችንም አረብ ሀገር የምንኖር ልጆች አሁን ጊዜ የቴክኖሎጂ እንደመሆኑ መጠን ሁላችንም የዩቲዩብ ቻናል እንዲኖረ ይፈልጋሉ። እና የዩቲዩብ ቻናል እንዲኖራችሁ ፍላጎት አድሮባችሁ ጊዜ ባይኖራችሁም፣ ማዳም የሆነ ነገር ቢኖርም ከፍታችሁት እንደው ትንንሽ ቪዲዮ እየጣናችሁ እዚሁ አረብ ሀገር ባላችሁበት ሰዓት ለማሳደግ ሞክሩ። ሁላችሁ ሞክራለሁ። እኔ አሁን ሰብስክራይብ ማግኘት በጣም ከባድ ነው። ድሮ እንደውም ሰብስክራይብ አድርጉኝ ሰብስክራይብ አድርጋችኋለሁ የሚል ሁሉ ቻሌንጅ ነበር። አሁን ግን የለም። እንደዛ ስለሆነ ሰብስክራይብ ከባድ ስለሆነ ባላችሁበት ሀገር ላይ ሆናችሁ በምታገኙት ጊዜ ሰብስክራይብ እንድታገኙ ትንንሽ ቪዲዮም ቢሆን እየቀረጻችሁ ለመፖስት ሞክሩ። በተለይ ደግሞ ክፍል ያላችሁ ልጆች፣ እኔ በክፍል እጥረት ነው እየተጎዳሁት እንጂ ዩቲዩብ እውቀቱ አለኝ። እውቀቴን ምን ላይ ላውጣው? እውነት ይሄው እዚህ ጋር የምታዩት ነው። ከዚህ ጋር ሽንት ቤት አለ። ይሄ የሽንት ቤቱ መስታወት ነው። የሆነ ነገር አስደግፍ ያስ ነው ስልከኝ፣ እቺን ቪዲዮም ቀርጾ ማለት ነውና፣ ውድ ህዝቦች ይሄን ቪዲዮ ባገኛችሁ ሰዓት ላይክ አድርጉልኝ ሰብስክራይብም አድርጋችሁ ቤተሰብ አድርጉኝ፣ አበረታቱኝ፣ አሳድጉኝ ልላቸው ወዳለሁ። ከዛ በተረፈ ደግሞ ስለ ዩቲዩብ አዳዲስ ደግሞ ዩቲዩብ መክፈት የምትፈልጉ ምንም አይዲያ የሌላችሁ ካላችሁ ደግሞ አናግሩኝ። ለአዳዲስ ኢሜል ለማውረድ ሊሆን ይችላል፣ እንዴት ክሬት ማድረግ እንደሆነ የተለያዩ ነገሮችን አዳዲስ፣ ምንም ከኔ በታች ከኔ ባነሰ እውቀት የምትፈልጉ የኔን እውቀት የምትፈልጉ ደግሞ ካናገራችሁኝ በኮመንት ጽፋችሁልኝ ከዛ በኋላ በኮንታክት ምተን ደግሞ አብረን እንሰራለን አብረን እናድጋለን። ላችኋለሁ ስለምትከታተሉኝ ቤተሰብ ስለምታደርጉኝ አመሰግናችኋለሁ። ትይ ባላገባ ነበርኩኝ። ስለተከታተላችሁኝ ና ወደፊትም እንደምትከታተሉ ስለማምን ምስጋናዬ ላቅ ያለ ነው። ባላችሁበት ሰላም ሆኑልኝ። ሰላማችሁ ይብዛ። መልካም ጊዜ።